ቪዲዮ የሰራሁላችሁ እንግዲህ ከሉል የወሰድኩት ትንሽ እንትን አለች። እሷን መጀመሪያ መግቢያ ላይ አረግላችኋለሁ። ቢያንስ እሱን ድምፅ ከሰማችሁ በኋላ ትረጋጋላችሁ። ብዙዎቻችሁ አቤል አቤል አቤል ምን ውስጥ ገብቶ የሆነ አሰሩት እንደዚህ ነው ምናምን እያላችሁ በጣም ብዙ ኮሜንቶች ስላየው ነው ይህም ቪዲዮ የሰራሁላችሁ። በመጀመሪያ እናንተ የእውነት ሰው ችግር ሲገባ የሆነ እንትን ሲገባ ከባለቤቱ ይልቅ ተመልካቹ ነው በጣም ጭንቀት እንትን ውስጥ የሚገባው። እና እውነት ለእናንተ ክብር አለኝ። የሰው መውደድ ስጣችሁ የሚባለው በትክክል በእናንተ አየው። እኔ እንጃ ቃል የለኝም። ብቻ ወንድማችን ነፃ እንደሆነ ሁላችንም እናውቃለን። ብዙም እንትን የሚል የለም። ይህን ጉዳይ ደግሞ ልዑል ከያዘው በዛሬ ታያላችሁ፣ ዛሬ ማታ የሚለቀቀውን ቪዲዮ እንግዲህ ልኡል ማን ነው? አቤል ነፃ የወጣበት ኦሬዲ። እሱ እኮ ራሱን እኮ ያውቃል። ግን እሱ ትልቁ እንትኑ እዛ ውስጥ በመገኘቱ ነው እንጂ እሱ እንዳልገደለ እኮ ራሱ ራሱ በራሱ ያውቃል። ዘበኛው ያውቃል፣ ሰራተኛዋ ታውቃለች። ምን ማለት፣ እነዚህን ሰዎች ደግሞ አሁን ጥንቃቄ ማድረግ ያለባቸው ዘበኛው እና ሰራተኛዋን ነው። ምክንያቱም እነሱ አሁን በውሸት ማሉ፣ ምንድን ነው በሉ፣ ተብለው የውሸት እንትን አሰተኛ ዝንትን እንዳይናገሩ በብር በምን ሊመጡባቸው ስለሚችሉ አሁን ላይ ጥንቃቄ ማድረግ ያለባቸው ከዘበ ሶሪ ዘበኛው እና እንትን ሰራተኛ ዋጋ ነው ማለት ነው። የነዛኞቹ ሰዎች ካገኟቸው ያለ ምንም እንትን እነዚህን ወይ ለማጥፋት ወይ ይዘዋቸው ሊሰወሩ ስለሚችሉ ዋነኛው አቤልን ነፃ የሚያወጡት ዘበኛውና ሰራተኛው ናቸው በዛ በቦታው ያሉት። እንግዲህ እኔ ብቻ ፈጣሪ ጠብቃቸው። በመጀመሪያ እነሱም ትልቅ ችግር ውስጥ ነው የገቡት። ኦሬዲ ልጁ እንኳን ምንም እንኳን ቢያውቁ አንዳንድ ጊዜ ትልቅ እንደዚህ አይነት እንትን ላይ ሆናችሁ ስትናገሩ ብታቁም አላቅም የሚል ነው የሚበዛው እና ትክክለኛ እንትን እንደው ለአቤል ሲሉ የእውነት የእውነት አምላክ ምንም ነገር እንትን ሳይሉ ምንም ሳይዋሹ ትክክለኛ እውነቱን ተናግረው ነፃ ቢያወጡት አቤልን ምኞቴ ነው። ደግሞ የሚያደርጉት አልታያላችሁ። እንግዲህ እንደዚህ በብር መጥተው ካላታለሏቸው በስተቀር እውነት ትክክለኛ እንትን ይፈርዳሉ ብዬ አስባለሁ። እንግዲህ ልዑልም እንግዲህ እየተከታተላቸው ነው። እነዚህ ሰዎች ባቤል ላይ እንደዚህ አይነት እንትን ያደረጉትን ሰዎች እንግዲህ የልዑል ሰዎችም እነሱን እየተከታተሉ ነው። የሚወጡበት የሚገቡበት፣ እነሱ ደግሞ አሁን ለማጥመድ የሚፈልጉት ሰዓት እና ቦታ አላገኝ ብለው ነው እንጂ ዘበኛውን ለመሰወር ወይም እዛ መረጃ ትክክለኛ መረጃ እንዳይሰጥ ምናምን በማድረግ እሱን ይመስለኛል። እሱን ላይ ነው ትኩረታቸው። እንግዲህ ፈጣሪ ይጠብቃቸው። ብቻ ከባድ ውስጥ ነው የገባው አቤል ወንድማችን፣ ምንም በማያውቀው በሰው ችግር እሱ ችግር ውስጥ ገብቶ ራሱን ያለ ምንም እንትን እየወቀሰ ነፍሰ ገዳይ ያልሆነውን ነፍሰ ገዳይ ነው ተብሎ ከባድ እንትን ላይ ነው የጣሉት። ብቻ ፈጣሪ ደግሞ የእውነት አምላክ፣ ለሱ እውነትን ይዞ ስለሚጓዝ ምንም ነገር አይሆንም ብዬ ተስፋ አደርጋለሁ። እናንተም ተመልካቾች እንግዲህ በጸሎታችሁ አስቡት። እንግዲህ ልኡል ይህን ጉዳይ ከያዘ እነዚህ ሰዎች ከገቡበት ገብቶ አውጥቶ እውነተኛ ትክክለኛ እንትኑን ያመጣዋል ብዬ አስባለሁ። ምንም ጥርጣሬም የለኝም። ያደርገዋል። ልኡል የሆነ ነገር ከጀመረ ታውቃላችሁ፣ ለምንም ነገር እንትን አይሰጥም። ለምንም አይደለም አሁን ትክክለኛ እንትን ይቅርና፣ ባለፈውም በማን ነው ጉዳይ እንደዚህ በዋሲውን ጉዳይ አይታችኋል። ትክክለኛ ገዳዮቹን ከገቡበት ገብተው ሳይውል ሳያድር ነው አውጥተው እስር ቤት እንትን ያሏቸውና አሁንም የዚህ የአቤልን እንደዚህ አይነት ችግር ውስጥ የከተቱትን እነሱ ገለው አተነክ ብለው እንትን ያሉትን ሰዎች ለማየት ያበቃችኋል። ሳይውል ሳያድር ይዘዋቸው እንደሚመጡ ትክክለኛ ትክክለኛ ፍርድ የእውነት የእውነት አምላክ ይፈርዳል እና ምስኪን ራሱን ያጨናንቃል። በቃ በጣም ነው ያሳዘነኝ፣ አቤል በጣም ነው ያሳዘነኝ። ምንም በማያውቀው እንደዚህ አድርገሃል ተብሎ ቤት ውስጥ እንትን እንዲባል የተደረገው። ያው ደግሞ እግዚአብሔር ይመስገን ቢያንስ ስንሉልን እናንትናን ማወቁ ራሱ ትልቅ ነገር ነው። ቢያንስ ችግሩን የሚጋራው ከጎኑ ብዙ ሰው አለ። ቀጣይ ደግሞ ምን እንደሚያስቡ አላውቅም። የእነዚህን ሰዎች እንደምንም አድርጎ እዛ ቤት ማውጣት ያለባቸው ዘበኛውና ሰራተኛዋን ነው። ማነው አቤልን ነፃ የሚያወጡት ሁለቱ ሰዎች ናቸው። በዛ በዛ ቦታ ላይ ሁለቱም ስላሉ ትክክለኛ እንዳልኳቸው እንትን ካላሉባቸው ያው ሰው ብር ያታልላል። አንዳንድ ጊዜ ድህነትሽ ወይ እንትንሽ ማጣትሽ እንትን ሲልሽ ይህን ያክል ብር እሰጣለሁ እንደዚህ ሲባል ያለምንም ማቅመመት እሺ ሊል ይችላል። ስለዚህ እንደዚህ አይነት ነገር እንዳይፈጠር ደግሞ እነሱን መጠበቅ አለባቸው። በዛ በተረፈ እንግዲህ ያው የነፃ ምንድን ነው ንጹሐን ምንም በማያውቀው እንደዚህ ያደረጉትን ሰዎች በቅርብ ቀን ልኡል ጠብቁ ብሏል። በቅርብ ቀን እነሱን ይዘን መተን ትክክለኛ ገዳዩን አውጥተን ለፍርድ እንደምናቀርብላችሁት ጠብቁን ብሏል ልኡል። እንግዲህ እንጠብቃለን። ፈጣሪ ከነሱ ጋር ይሁን። አንዳንድ ጊዜ በማታውቁት በሰው ችግር ገብታችሁ ይህን እንደዚህ አይነት እንትን ሲደርስባችሁ ትንሽ የሚከብድ ይመስለኛል። አንዳንዴ በስመ አብ ግን ሰው ክፋቱ የሰው ክፉ ነው። የሆነ ሰው በጣም ክፉ ነው። ተኝቶ አድርም ለሰው ልጅ ሴራ ለሰው ተንኮል ለሰው እንትን ሰውን ለመጣል ሴት ሲንት ሲ ነው የሚያድረው አቤት ስንት አየነ በዚህ በትንሽ እንትን እኳ ነው። እና ውዶች እንግዲህ ቢያንስ እናንተ እኳን ትንሽ ተረጋጉ። ምክንያቱም ልዑል ከያዘው ጉዳዩን እንግዲህ ታያላችሁ። እነዚህ ሰዎች ሳይውል ሳያድር ይያዛሉ። ትክክለኛ ገዳዮቹ ከዛ ነፃ ይወጣል ማለት ነው። አቤል ያው ምን ባላት እኔ ፍረውት እዛ በድንጋጤ አሁን የሆነ በቃ አሁን ሰው ወድቆ ስታይ መቼም አሻራ እንትን የለብኝም ምናምን አትይም። ተሎ ብለሽ የሰውን ነፍስ ለማዳን ስትነካኪ ወይ ምኑ ስትነካኪ አሻራ እጁ ላይ ከቀረ ትንሽ ለአቤል ከባድ ይመስለኛል። ከዛ በተረፈ እሱ እንዳልገደለ እሱ ህሌ ነው ምንድን ነው ዘበኛውም፣ እናንት ነውም ስለሚያውቁ ችግር የለውም አቤል እየፈራ ያለው ትንሽ የአሻራ ነገር ካለ እሱ ነገር ትንሹ እኔ እንጃ ብቻ እናንተን ለእንትን እንድትሉ ምናምን ሳይሆን እሱ ነገር ትንሽ የሚያስፈራ ይመስለኛል። አሻራ ምንም ነገር እንትን ስትሉ ሰውን ለመርዳት ስትሉ ስትታገሉ እናንተ ትልቅ ችግር ውስጥ ነው የምትገቡት። እና ማንም ሰው ይሄ ነገር ጥንቃቄ አያደርግም አይበልና፣ እኔም ቢሆን አላደርግም። ሰው ወድቆ እያየው ሰውን ምን አስፈለገው በሕይወት አለ ወይ ብዬ ደባብሳለሁ እንጂ እንትን አሻራ እንትን ይብኛል ብዬ ልጁን እየታገለ ወይም ልጅቷ ልትሞት እያጣጣረች ዝም ብዬ ቁሜ አላያትም። እና እንደዚህ አይነት ነገር ከተፈጠረ አቤል ላይ ምን ባላት ትንሽ እሱ ነገር አሳስቦትም ሊሆን ይችላል፣ ግን ታላችሁ በቅርቡ እውነቱ መውጣቱ ስለማይቀር የእውነት አምላክ እግዚአብሔር ይፈርዳል። እና ወንድማችን አቤል እንግዲህ እግዚአብሔር አምላክ ከሱ ጋር ይሁን። ያው እንግዲህ ልዑል ከገባበት ጉዳዩ ምንም ችግር የለውም ብዬ አስባለሁ። እነዚህ ሰዎችም እንግዲህ በቅርቡ እንደሚያዙ ተስፋ እናደርጋለን። ቢያንስ እሱን ለማረጋጋት ያክል ልዑልም አለ፣ ከጎኖ ከጀርባም ያሉትም ስላሉ ብዙም እንትን የሚለው ነገር አይመስለኝም። ግን ያው በጣም እንትን ብሎታል ልጁ። ምክንያቱም በዚህ ችግር ውስጥ ለሱ ትልቅ ነገር ነው። ያላደረገውን አደረግክ ብለው በስም ማጥፋት እንደዚህ አይነት እንትን ውስጥ ከተውት። ሁሉም ለበጎ ነው እንግዲህ ብሎ ማሳለፍ ነው። የተሻለ ነገር ይመጣል። እነዚህ ሰዎች ሳይውል ሳያድር ሳይውል ሳያድር ከገቡበት ገብተው አውጥቶ እንግዲህ ትክክለኛ ገዳዩ ማን እንደሆነ የሚለይ ይሆናል። ሰው ባል ባለበት እንደዚህ አይነትን ተሰርቶ ማምለጥ የለም። ምንም ነገር ቢሰራ መጨረሻው እውነት ተደብቃ ስለማትቀር አቤል ነፃነቱ ይወጥ፣ ነፃ እንደሆነ እናውቃለን ሞት ደግሞ ለማረጋገጥ እነዚህ ሰዎች መያዝ ስላለባቸው። እነሱን ነው አሁን ላይ ትኩረት ያደረጉት እነ ልኡል። አቀጣይ ደግሞ ምን እንደሚሉ እንግዲህ አብረንም እና ይሆናል። እንግዲህ ሁላችሁም እናንተ ጋር የሚጠበቀው ጸሎት ማድረግ ብቻ ነው ለወንድማችን አቤል፣ እንዲሁም ከጀርባ ያሉት። እንደዚህ ነው ሰው፣ በምን አጋጣሚ በምን እንትን እንደሚመጣብሽ አታውቂም። በቃ በየትኛው እንትን እንደዚህ አይነት ችግር ውስጥ እንደምትገቢ አታውቂም እና አንዳንድ ጊዜ ሰዎች ብዙ ነገር አስበሽ ብዙ እንትን ብለሽ በማታውቂው ባልሰራሹ ባልዋልሽበት እንደዚህ አይነት ነገር ይፈጠራል። ና ኧረ ስማሙ ከባድ ነው። በጣም ጎበዝ በጣም በጣም ነው እንትን የሚለው እውነት። እንደዚህ አይነት አጋጣሚ እኮ ብዙ ሰው እንደዚህ ይገጥመዋል። ግን ደግሞ ትክክለኛ እንትኑ ያው ምርመራ ምንም ስለሚደረግ ብዙ የሚያጨናንቀው ነገር የለም። አቤል የፈራው በአሻራ ከመጡበት ምናምን፣ ምን ባት እሱንም ከነካካ ነው። እኔ እንካ አይንካ ምንም አውቀው ነገር ስለሌለ ማለት ነው። ግን ደግሞ እግዚአብሔር ደግሞ ነጻነቱን ልጆቹ ትክክለኛ ከፈረዱም እንግዲህ ማን ናቸው የተበኘው እናንት ነው እንትን ካሉ አቤል ነጻነቱ እንትን ይላል ማለት ነው። እንግዲህ እነ ልዑልም የተቻላቸውን አቅም እንግዲህ እየደከሙ ነው። እንግዲህ ከጀርባም ያሉትም ለሱ ብዙ ነገር እያደረጉለት ነው። ሰዎቹን ሳይሸሹ ሳያመልጡ፣ እንግዲህ ገዳዮቹን ለመያዝ ሁላቸውም ወደዚህ እንትን ተሰማርተዋል፣ እያፈላለጓቸው ነው። ቀጣይ ደግሞ ምን አይነት እንትን ውስጥ እንትን እንደሚሉ አላውቅም። እኔ ሰው ክፋቱ በጣም ነው የገረመኝ እንደዚህ አይነት እንዴት አስበውት፣ እንዴት እንትን ብለው በዛ ላይ የሰው ነፍስ፣ የዶሮ ጫጩት እኮ አይደለም። የሰው ነፍስ እንትን ብሎ ቤት ውስጥ አስቀምጦ ከባድ ነው። በጣም የእውነት በጣም ከብዳል። አንደኛው ጠፍቷል አሉ ደግሞ እዛ ቤት ውስጥ የነበረው ሰው አንድ ሰው ጠፍቷል፣ ምን ባላት እሱም ሊሆን ይችላል የገደለው፣ አላውቅም፣ ለምን እንዲጠፋ እንደቻለ ወንድምዬው ደግሞ አቤልን አንተ ነጥፋ ብለኸው ነው ወንድሜን እዚህ ቤት እንዲጠፋ ያደረግ ከአንተ ገለ በሱ ታሳብባለህ ምናምን ብሎ አቤል ላይ ሁላቸውም አቤል ላይ ነው የሚጫወቱ፣ ምስኪን አቤል አረ እግዚአብሔር ነፃነቱ እንትን ይበለው። ስማ፣ እናት ከባድ ውስጥ እንትን በጣም ትልቅ ችግር ውስጥ ነው የጣሉት። አሁን ልጆቹ እንዳይጠፉባቸው ብቻ ዘበኛው ከና እንትኗ ብቻ እንዳይጠፉ ሌላው ታያት። የትም ስለማይሄዱ ፈልገውም ስለሚያገኟቸው። እነዚህኞቹን ነው ትኩረት ማድረግ ያለባቸው። ከባድ ነው በጣም። እኔ ለሱ ተጨነቅኩ ነት። ኧረ ጉድ እኮ ነው ሰው ተኝቶ አያድርም። ለሰውም ሲጠነስስ! ለሰው ችግር ቤቱ አንተ ጌታዊ አንተ ይቅር በለን። እንግዲህ እግዚአብሔር ከነሱ ጋር ይሁን እያልኩኝ፣ ለማንኛውም የሞዳችሁ እንግዲህ አዳዲስ ነገር ሲኖር በሌላ ቪዲዮ እመጣላችኋለሁ። ቪዲዮውን ስትጀምሩ ላይክ በማድረግ አዲስ ከሆነ ሰብስክራይብ አድርጉ። በሌላ ቪዲዮ እስከ መነገን ድረስ ደህና ደህና ሰንብቱ እያልኩኝ፣ ሀገራችን ኢትዮጵያን ሰላም ያደርግልን እያልኩኝ ሰላማችሁ ይብዛልኝ። ባላችሁበት ባይ ባይ